ከአስር እስከ 125 በመቶ የታሪፍ መጣጣል አጸፋዊ እርምጃ አንዳቸው ለሌላኛው እንደማያንሱ ማሳያ አድርገው የሚያቀርቡበት የአቅም መፈታተሻ መድረካቸውም ሆኗል። ያ ማለት ለቤጂንግ እና ለዋሽንግተን። ትራምፕ ደግሞ ወደ ዋይት ሀውስ ከመጡ በኋላ እንኳን በፈረንጆቹ የካቲት አራት የካቲት ሰባት በቻይና ላይ ታሪፍ ሲጥሉ ቻይና በምላሹ የካቲት አስር አጽፋ ሰጠች። ከዛም ቀጠሉ መጋቢት አራት አስር በመቶ ታሪፍ በቻይና ላይ ትራምፕ ጣሉ። ቤጂንግም እንዲሁ መጋቢት አስር ምላሽ ሰጠቻቸው መጋቢት 12 ትራምፕ ሌላ ቀረጥ ጣሉ ሚያዚያ አምስት ደግሞ ቻይናን ጨምሮ በሁሉም ሀገራት አደገኛውን ታሪፍ ዋሽንግተን ጣለች ሚያዚያ 9 የአሜሪካ ታሪፍ ከ1 እስከ 74 በመቶ በሁሉም ሀገራት ላይ በሚባል ደረጃ ይፋ ሆነ ትላንት ደግሞ ቻይና ቀደም ሲል ለተጣሉባት ማዕቀቦች ምላሽዋን በ84 በመቶ አጸፋ ጉዳዩን ለመደምደም ሞከረች ትራምፕ 104 በመቶ አድርሰውት ነበር ከዛ ደግሞ አሁን 125 በመቶ ለማድረግ በቻይና ላይ ውጥን ያዙ ለዚህም ነው አንዳቸው አንድ ሲሉ ሌላኛው ሁለት እያለ ነገሩ እየተወሳሰበ የንግድ ጦርነቱ መልኩን ለውጦ አርፎታል እየተባለ የሚገኘው የሆነ አካል እኛ እንዳደረግነው ማድረግ ይኖርበታል። በእኛ ላይ አጸፋዊ ታሪፍ ያልጨመሩት ላይ ለሶስት ወራት ታሪፉን አራዝሜዋለሁ። ምክንያቱም ምላሽ ከሰጣችሁ በእጥፍ እንጨምራለን ብያቸው ነበር። ይህን ነው ቻይና ላይ ያደረግኩት። ምክንያቱም አጸፋዊ ምላሽ ቤጂንግ ሰጥታለች። አሜሪካ ማዕቀብ ስትጥል ቻይና ምላሽ ስትሰጥ፣ ነገ አንድ እርምጃ ዋሽንግተን ስትራመድ ቤጂንግ ራሷን ለመከላከል ሌላ ጽፋ ውስጥ ስትገባ፣ የዓለማችን ቁጥር አንድና ሁለት የኢኮኖሚ ባለቤቶች በጦር ቁጥር አንድና ሶስት ላይ የሚገኙት ሀገራት፣ የሁለተኛው የዓለም ጦርነት አሸናፊዎች፣ በመንግስታቱ ድርጅት የጸጥታው ምክር ቤት ባለቋሚ መቀመጫዎቹ ሀያላኑ ዓለምን ሌላ ትርምስ ውስጥ ሊያስገቧት እንደሚችሉ ይገመታል። በዓለም ኢኮኖሚ ላይ የተፈጠረው አለመረጋጋት በግልጽ ይህን የሚያ ሳይ ሲሆን ቤጂንግ የምትሰጠው መግለጫና የዋሽንግተን ምላሽ ሲዳመር አደገኛው የፖለቲካና የኢኮኖሚ ጥፋት አለፍ ሲልም ለአዲስ ዓለም ግንባታ አንዳች መደላደል የመፍጠሪያ መድረክ ተደርጎ ይወሰዳል። የቻይና የውጭ ጉዳይ ሚኒስትር ቤጂንግ ከዋሽንግተን ጋር ለመፋለም አንዳችም የምትፈራው ነገር የላትም በሚል በግልጽ አስቀምጠዋል። ምንም እንኳን ከአሜሪካ ጋር መጣላት ባንፈልግም፣ በዚሁ ትራምፕ ታሪፍን ሰበብ አድርገው ከቀጠሉ ግን አንፈራም በሚል ግልጽ አቋማቸውን አስቀምጠዋል። የቻይና ሕዝብ ለመልማት ያለው መብቱ ችላ ሊባል አይችልም። እንዲሁም የቻይና ሉዓላዊ ደህንነት እንዲሁም የማደግ ፍላጎት ሊጣስ አይገባም። ህጋዊ መብታችንን እና ፍላጎታችንን ለመጠበቅ ጠንካራ እርምጃ መውሰዳችንን እንቀጥላለን። ቃል አቀባዩ ሌንጂያን አሜሪካ ይዘው የመጣቸው መክንዮ የህዝብ ድጋፍ የለውም፣ መጨረሻውም ያለ ስኬት መቅረት ይሆናል ባይ ናቸው። ከዚህ ባሻገርም ቻይና አሜሪካን ለዓለም አቀፉ የኢኮኖሚ ስርዓት ስጋት ናት ማለቷ ይህኑ አኬድ ወይም በእርግጥም በአለም አቀፍ መድረክ ላይ ገኖ የመውጣትና ያለመሸነፍ አባዜ ውስጥ ሁለቱ ኃይሎች መግባታቸውን በግልጽ የሚያሳይ አድርገዋል ተብሏል። ቻይና ለረዥም ጊዜ ለንግድ ጦርነት ስትዘጋጅበት ነበር፣ ስትቆፍርም ነበር ብለዋል በለንደን የኢኮኖሚ ትምህርት ቤት ፕሮፌሰር ኬቮጄን ለዚህም ነው የቻይና ጉዳይ አደገኛ ቢሆን እንጂ በቀላሉ በአሜሪካውያን ይሸነፋል ተብሎ የማይታሰበው። የትራምፕ ታሪፍ ሁሉንም አለም በመሆኑ መሰረታዊ የብዙሀንን የንግድ ስርዓት የሚንድድ ነው። ይህም የዓለምን የመጣንያ ስርዓት ያናጋል የሚል አቋማቸውን ያንጸባረቁት የቻይና ፖለቲከኞች መንገዳቸው ሁሉ ጉዳዩን በግልጽ አለም አቀፍ አንደምታ መስጠት ሆነዋል። ትራምፕ ሁሉም ላይ ተነስተዋል። ከአሜሪካ በተቃራኒው እንቁም ነው የነ ሺ ጂንፒንግ ጠሪ ይህ ታሪፍ ቅድሚያ የመጣው ለአሜሪካ ተጠቃሚዎችና ቢዝነስ ነው። በተመሳሳይ በዓለም ኢኮኖሚ ላይ መጠነ ሰፊ ጫና ያመጣል። በተለይም ለታዳጊ ሀገራት አደገኛ ይሆናል። ለአሜሪካም ትልቅ ለውጥ ነው። ያም ሆኖ ግን ከአሜሪካ ጋር ለመደራደር ዝግጁ ነን። በእርግጥ ዜሮ ለዜሮ ታሪፍ በኢንዱስትሪ ምርቶች ላይ እድል ሰጥተናል። ከብዙ የንግድ አጋሮች ጋር በስኬት እንዳደረግ ነው። ይህን አድርገናል። ምክንያቱም አውሮፓ ሁልጊዜም ለድርድር በጎ ምልከት አለውና፣ እናም በጠረጴዛው ላይ ይህንኑ ድርድር አስቀምጠናል።

ለዚህም ነው አዲሱን የዓለም ስርዓት የመገንባት ሂደት ውስጥ ናቸው። ለዛውም ከሩሲያ ፖለቲከኞች ጋር አብረው በመሆን የሚባለው አያል መሆን ትርጉሙ ከዚህ የተሻገረ ነው። ከአሜሪካ ጋር ሌሎች የቀረጡ ገፈት ቀማሽ የዓለም ሀገራት በየፊናቸው ለመደራደር ጥረት ላይ ቢሆኑም ቻይና ግን እሾህን በእሾህ ጦርነት ውስጥ እንደሆነች ግልጽ ሆኗል። በእርግጥ የዶናልድ ትራምፕ የኢኮኖሚ ስጋት ቻይና እንጂ ሌላው ሀገር እንዳልሆነ ግልጽ በመሆኑ ወይም በአመዛኙ ጫና መፍጠር አሜሪካ የምትፈልገው ቤጂንግ ላይ በመሆኑ ሺ ጂንፒንግ የንግድ ጦርነቱን እንዴት መመከት እንዳለባቸው ሙያው የጠፋባቸው አይመስሉም ተብሏል። ሁሉም ከአሜሪካ ጋር ይደራደራል፣ ቻይና ግን አሻፈረኝ እንዳለች ነው። ረቡዕ የትራምፕ ታሪፍ ገቢራ የሆነ ሲባል ለአብዛኛው ሀገር የሶስት ወራት ጊዜ አፍታ ሰጡ፣ ቻይና ላይ ግን ቀጠሉባት። ማንም ሀገር እንደ ቻይና በአሜሪካ የተመታ አይደለም። ለአሜሪካ የምትልካቸው ምርቶች እስከ 125 በመቶ የቀረጥ ሰለባ የሆኑባታ አለ ቻይና። ሁለቱ ባለግዙፍ ኢኮኖሚዎች ፍጥጫ ቀላል ትርጉም ሊኖረው አይችልም። አሁን ባለው ሁኔታ አሜሪካ ከቻይና የምታስገባቸው ምርቶች ከሁለት ወራት በፊት ካደረገችው ከጥፍ በላይ የዋጋ ተመን ይኑራቸዋል። የቻይናው 84 በመቶም እንዲሁም በአሜሪካ ምርት ላይ ጫና መፍጠሩ ግልጽ ሆኗል። ካለፈው ሳምንት አንስቶ የዓለም የስቶክ ማርኬት ገበያ ተበጥብጧል፣ በእጅጉም ወርዷል። ይህ ደግሞ ዓለም አቀፍ የንግድ ጦርነት ነው። ትራምፕ በርካታ ሀገራትን በተለይም ቻይናን የአሜሪካን ንግድ እጅ ጠምዘዛ ወደ ራሷ እየወሰደች ነው የሚል ክስ በተደጋጋሚ ያቀርባሉ። አሁን ላይ እየወሰዱት ያለው እርምጃ ደግሞ የአሜሪካን ማኒፋክቸሪንግ እና የተለያዩ የስራ ዘርፎች ዳግም እንዲያንሰራሩ ያግዛል በሚል ነው ዶናልድ ትራምፕ ሀገሮች ታሪፉን በዘፈቀደ እንዳልጣሉት ይናገራሉ። የንግድ ጉድለት ትሬድ ደፍሲት፣ ማለትም አሜሪካ የምታስገባው ምርት ከምትልከው በመብለጡ ያን ለማጥበብ አሊያም ለማለዘብ እያደረጉት ነው። በዚህ ልክ ነው ታሪፉንም በሀገራቱ ላይ በተለያየ መጠን የጣልኩት ባይ ናቸው ትራምፕ። አሁን ያለው አካሄዳቸው ታሪፍ ቢሆንም ቻይና ላይ ግን ሁለንተናዊ ስጋት እንዳለባቸው የሚጠቁምም ያደርገዋል። ታሪክና እውነታዎች የአሜሪካ ቀረጥ መጨመር የውስጥ ችግሯን እንዳልፈቱ ማሳያ ሆነው ይዘልቃሉ በሚል የምጣኔ ሀብት ባለሙያዎች ሀሳባቸውን እያስቀ መጡ ነው። ታዲያ ትራምፕ ለሀገራቸው ችግር መፍትሄ ብለው ሀሳባቸውን ቢያስቀምጡም ባለሙያዎች የፋይናንስ ገበያው እንዳይረጋጋ የአሜሪካን ግሽበት የበለጠ እንዲባባስ ያደርገዋል፣ የአሜሪካን በርካታ ምርት አምራች ኩባንያዎች አለያም ኢንዱስትሪዎችን ያዳክማል፣ እንዲሁም የአሜሪካን ጊዜያዊ የምጣኔ ሀብት ሪሴሽን ያፋጥናል፣ ይህ ደግሞ አሜሪካ ላይ ጫናውን ይመልሰዋል የሚል ሀሳባቸውን ያስቀምጣሉ። እኛ ቻይናውያን ችግር ፈጣሪ አይደለንም፣ ነገር ግን ችግር ሲመጣ ፍንክቻ አንልም ብሏል የቻይና የውጭ ጉዳይ ሚኒስቴር። የቻይናና የአሜሪካ ውጥረት በቀጠለበት አጋጣሚ ዋሽንግተንና ቤጂንግ አሁንም ወሳኝ የንግድ አጋሮች እንደሆኑ ቀጥለዋል። የአሜሪካ የኢኮኖሚ ጫና እንደሚደርስበት ሁሉ ቻይናም ይበልጥ ዋጋ ክፋይ ትሆናለች። ይህ ደግሞ ሳይታለም የተፈታ ነው ተብሏል። አሜሪካ በ2024 እንኳን የ438.9 ቢሊዮን ዶላር ገንዘብ ምርት ከቻይና አስገብታለች። ይህ ደግሞ የቻይናን ጥቅል ሀገራዊ ምርት እድገት ጂዲፒን 3 በመቶ ይይዛል። ቻይና እጅጉን ምርቷን ወደ ሌሎች ሀገራት በመላክ ኢኮኖሚዋን እንደምትደጉም ግልጽ ሆኗል። ቻይና በ ሆኑ የታሪፉ ውዝግብ ጥቅል ምርት እድገቷ ጂዲፒ እስከ 2.4 በመቶ ሊቀንስባት እንደሚችል ተገምቷል። ቻይና ከዚህ ቀደም በቪየትናምና በታይላንድ በኩል አድርጋ የአሜሪካ ገበያ ላይ ትደርስ ነበር። አሁን ግን ትራምፕ አለም አቀፍ የታሪፍ መሰናክል አስቀምጠዋል። በየትም በኩል ዋሽንግተን ውስጥ ቤጂንግ አትገባም በሚል በርካቶች ስጋታቸውን እያስቀመጡ ይገኛል። ቻይና በያዝነው 2025 እድገቷ አምስት በመቶ ሊሆን እንደሚችል ግምቷን አስቀምጣ ነበር። ኢንቨስትመንት ባንክ ግን አራት ነጥብ አምስት በመቶ አድርጎ አሁን አስቀምጡታል። ታዲያ ቻይና ከአሜ አሜሪካ የመጣባትን ጫና ለመመከት ቀጣይ እርምጃዋ የውስጥ ኢኮኖሚዋን ማነቃቀት ይሆናል። ዛሬም የትራምፕ ታሪፍ ቻይናን ታማኝ የንግድ አጋር በሌሎች ሀገራት እንድትሆን ያደርጋታል በሚል የመጣኔ ሀብት ባለሙያው ስቴፈን ኦልሶን አሳስቧል። ቻይና አሁንም ለድርድር በሬ ክፍት ነው ብትለም፣ አሜሪካ ግን ታክብረኝ እያለች ይገኛል። እንዲህ አይነቶቹ አካሄድ በእርግጥም የዓለምን ፖለቲካና የመጣኔ ሀብት አካሄድ አንዳች ለውጥ እንዲያመጣ ሊያደርገው ይችላል የሚለውን ግምት ከትላንቱ ዛሬ ሊያጠናክረው ይችላል። Donald Trump's tariff roller coaster continues